ክርስቶስ ኢየሱስ ሰላም ለእናንተ ይሁን። ይህ ከመላው ዓለምና በኢትዮጵያ ውስጥ የሚገኙ የክርስቲያን እናቶች ህብረት ነው። ይህ ህብረት የሚያገለግለው በጸሎት በምልጃ፣ ትውልድን ማነሳሳት መክሊታቸውን አንስተው ሁሉም ሰው ወደ አገልግሎት ወደ ስራ እንዲገባና የፈረሱ ቅጥሮች እንዲሰሩ በዚህ ዙሪያ ይዘራል ና ኦንላይን ነው የምናገለግለው በቴሌግራም ሌሊት እንጸልያለን ቀን እንጸልያለን በፌስቡክ የተለያዩ እንትኖችን ፕሮግራሞችን እንለቃለን ሀገራዊ አለም አቀፋዊ በቤተ ክርስቲያን ዙሪያ በትውልድ ዙሪያ ይህን ሁሉ ነው የሚጸልየው ና እግዚአብሔር ረድቶን በሰርነቱ በታላቅ ምህረቱ እዚህ ደርሰናል አንድ አመት ሙሉ እግዚአብሔር ያደረገልንን ምረት ሸርነቱን እንናገራለን። በዚህ ውስጥ የተደረገላቸው ደግሞ ጥቂት እናቶችና እህቶች ምን ምን እንደተደረገላቸው ይገልጻሉና እግዚአብሔርን እናመሰግናለን ያደረገልንን ታላቅ ነገር ና ሌሎቻችሁም እንግዲህ ይሄንን በማየት ኑ እናቶች፣ እህቶች በአንድ ላይ የእግዚአብሔርን ስራ እንስራ፣ የፈረሱትን ቅጥሮች እናንሳ፣ ቤተ ክርስቲያን ጋር ቆመን አብረን ማንም መክሊቱን ቀብሮ እንዳይቀመጥ፣ ዲቦራ ሆይ ተነሽ የምንልበት ፕሮግራም ነው። የክርስቲያን እናቶች የጸሎት ህብረት የተመሰረተው በ2016 ሲሆን የህብረቱን መስራችና ባለቤት እግዚአብሔር ነው። ነገር ግን እግዚአብሔር ዓላማውን ለመፈጸም የሚጠቀመው ሰው ነውና የዚህ ህብረት ባላደራ አገልጋይ አዲስ በቀለ እግዚአብሔር በውስጧ ባስቀመጠው ራዕይ መሰረት በርካታ ቅዱሳን እናቶችን በማህበራዊ ሚዲያ በኩል ወደ ህብረቱ በመጋበዝ የዚህ እድል ተካፋይ አድርጋለች። አዲስ በቀለ እባላለሁ። የዚህ የክርስቲያን እናቶች የኦንላይን የጸሎት ህብረት መስራች ነኝ። ይህ አገልግሎት ከጀመረ ኦልሞስት አንድ አመት ሆኖታል። አገልግሎቱ ሲጀምር በሶሻል ሚዲያ በፌስቡክ ነበረ አገልግሎቱን የጀመር ነው። አገልጋይ አዲስ ይህንን ራዕይ የተቀበለችው ወልዳ በተኛችበት ጊዜ ነበረ። የህብረቱም ራዕይ ብዙ ክርስቲያን እናቶች የተለያዩ አገልግሎት ጸጋ እያላቸው እቤት የተቀመጡ፣ ከቤተ ክርስቲያን የራቁ፣ ህብረት የማያደርጉ በተለያዩ ችግር ውስጥ ያሉ እናቶች እንዳሉ በመንፈስ በመረዳት እነዚህ ቅዱሳን እናቶች አንድ ላይ ለመሰብሰብ ችላለች። እንግዲህ አገልግሎቱ ስጀምር ታሳቢ ያደረግ ነው ቅዱሳን እናቶች ህብረት እንዲያደርጉ በተለያየ ምክንያት መውጣት ያልቻሉ ጸጋ ያላቸው ጸጋቸውን አውጥተው ማገልገል ያልቻሉ እናቶች እንዲያገለግሉ እድል ለመስጠት ነበር። የእናቶች ብቻ ስለሚል ምንድን ነገር ብዬ ጆይን አልኩኝ። ገና ጀምሮ የሌሊት ጸሎት እንደጀመሩ ነው እና በጣም ብዙ ጊዜ ማገልገል እፈልጋለሁ። በስራና ልጆች በማሳደግ በጣም ብዙ ተደራራቢ ኃላፊነቶች ስላሉብን እናቶች የማገልገያ ጊዜ ከማጣት የተነሳ የት ነው የማገለግለው እያልኩ በጣም እግዚአብሔርን በመጠየቅበት ጊዜ ነው ይህንን ህብረት ጆይን ያደረኩት። ያለማቋረጥ መጸለይ፣ ለጸሎት መነሳት ሁሉ ጊዜ ቀንም ለሊትም ጸሎት ብቻ ስለ ሀገራችን ስለ ምድራችን ስለተለያዩ ነገሮች ብዙ እንድንጸልይ ያደርጎናል። በጣም ፍቅር ነው። በቃ ፍቅር በአካል የማናያቸው ብዙ አይነት ጸጋ ያለው ሰው የምንካፈልበት ነው። አሁን በአካል ቸርች ውስጥ የተወሰነ ሰው ነው የምናገኘው፣ ወይ በአንዳንድ ህብረት ውስጥ የተወሰነ። እዚህ ላይ ግን በዓለም አቀፍ የተለያዩ ጸጋዎችን መንፈሳዊ ጸጋዎች መንፈሳዊ ስጦታዎችን የምንካፈል ምክር የምንቀበልበት ነው። ወደዚህ ህብረት እሱ የሚያስደንቅ ነው። በቃ ለእኔ ታምራት ነው። ለምን ከውጭ መጥቼ ብዙ ስለቆየው እዛ የሚሄድበትን በአካባቢ ቸርች ምንገና እያሰብኩ ቁጭ ብዬ እየጸለይኩ ብዙ ብቸኝነት እየተሰማኝ በቃ ምንድነው? ምን ማረገው ብዬ በተሰገድኩበት ሰዓት እኔ ደግሞ አንድ አገልግሎት አለኝ ለሰዎች ጠዋት ጠዋት የእግዚአብሔርን ቃል ልካለሁ። በጠዋት እየተነሳሁ ብዙ በዛ የማገለግላቸው ሰዎች አሉ፣ ወደ አራት መቶ ምናምን የሚሆነው ከነሱ አንዷ የሆነች ብላቴና እንዲህ ያለ ግሩፕ አለ ሽዬ አድላርግሽ ወይ ብላ ጻፈች። ልክኔ በቃ ህብረት የናፈቅኩበት ሰው የናፈቅኩበት ጊዜ ስለነበረ ደግሞ እዛም ሆኜ እንደዚህ አይነት ህብረት ለአራት ዓመት አገልግዬ ስለመጣው ያም ትዝታና ናፍቆት ባለኝ ሰዓቴን ስላገኙት ምንም ከስጋና ደም ጋር አልተማከርኩም። አሁን አሁኑ አድርጊኝ አልኳት። እዚህ ግሩፕ የገባሁት በህቴ ወይም እንደ መድፈር ይሆናል አላማቼ ማለት እሷ ናት ብዙ ጊዜ እንትን ባይታረገ የነበረ የምድሩን ቸርች በጣም አስቸግሮኛል። እንኳን በሰማይ የተዘረጋው ብያት እንዲሁ እንዲሁ አታጣኝ ከጌታ ብያት በአንድ ቀን እስቲ ብላ በጣም ስጨቀጭቀኝ ስገባ የሚገርም ሁኔታ በጫካ ውስጥ ስለተተከለው ወይን ወይም ስለተገኘው ወይን ነው የምትሰብከ አንድ እህትና በጣም ያስገርማል። ስለዚህ እኔም በጫካ ውስጥ ነው ያለሁት ብዬ ወደ ራሴ ተመልሼ ወደዚህ ህብረት ከተቀላቀልኩ እንግዲህ ወደ ስምንት ወር ሰባት ወር አካባቢ ይሆናል በብዙ መልኩ ነው የተጠቀምኩት። ወደዚህ ህብረት ድንገት የማህበራዊ ሚዲያ ላይ እያየሁኝ ፌስቡክ ላይ አየሁና ጥያቄ ያለባችሁ ጸሎት የምትፈልጉ ሰዎች ይጸለይላችሁ የሚል ስላየሁኝ በአጋጣሚ እዛ ላይ አንድ መልእክት ነበርና ጻፍኩኝ በዛ እየተከታተልኩ እያለ ሌላ አዲስ የቴሌግራም ቻናልን ከፍት ነው በሚል በሚል እሱን ሳገኝ ከነሱ ጋራ ወደ ቴሌግራም ቻናል ተቀላቀልኩኝ። ያው ብዙ ጊዜ ያው ጊዜ ሰጥቼ እንደዚህኛው ላልጸልይ ይችል ነበር። አሁን ግን ባለኝ ሰዓት ሁሉ እግዚአብሔር ፊት እንድሆን አድርጎኛል። ጌታን ፊቱን እንደመፈለግ ደስ የሚል ነገር የለም። የእግዚአብሔር ፊት እንድፈልግ አድርጎኛል። ለሊትም ተነስተን እንጸልያለን። ስለ ትውልድ፣ ስለ ሀገር፣ ስለ ቤተ ክርስቲያን ስለ ትውልድ የሚጸለይበት ህብረት ስለሆነ የልጆች እናት እንደመሆኔ በቃ እግዚአብሔር ፊት እንድገኝ አድርጎኛል። ፊቱን እንድፈልግ አድርጎኛል። እጅግ በጣም ብዙ ጥቅም ብዙ ጥቅም፣ እጅግ በጣም ብዙ እህቶች አገኘው፣ እጅግ በጣም በጣም ብዙ እህቶች አገኘው፣ የሚወዱኝ የሚወዳቸው ከልቤ የሆነ እንደገና ደግሞ ጥቅሜ ምንድን ነው? ብርቱ እንድሆን አደረገኝ፣ እንድበረታ አደረገኝ። እዚህ ምድር ላይ ትንሽ ይቸግራል። መንፈሳዊ ነገር እንደ ልብ ሙቭ ማድረግ አይቻልም፣ ምክንያቱም ሁሉም ቀኑን ሰርቶ ያው እሁድ ነው የሚገናኘው። ሙሉ ጊዜ አገልጋዮች ምናልባት ይሰሩ ይሆናል ቸርች ውስጥ እንጂ ሌላ ማንም እንደ ልቡ ቸርች ሄዶ ማገልገል ምን ይገለገላል። ሁሉም ስራ ነው፣ ተማሪውም ተማሪ ነው እና እዚህ ግን ሁሉ ጊዜ ከሰኞ እስከ ሰኞ ድረስ ማታ ማታ ከእግዚአብሔር ፊት መሆን፣ የብዙ ሰዎች ጉዳይ ላይ መወያየት፣ መነጋገር፣ መጸለይ፣ መፍትሄ ሲመጣ አልል ማለት ትልቅ ደስታ ነው። ለእኔ ትልቅ ሰላም ነው፣ ትልቅ ስራዬ ነው እኔ እግዚአብሔር አምላክ የተባረከ ይሁን። ሌላው ወደዚህ ህብረት ስመጣ የተጠቀምኩት ነገር በግል በመንፈሳዊ ነገሬ እንድጽናና ከእግዚአብሔር ጋር ያለኝ ሀሳብ እንዲስማማ እግዚአብሔርን እንድፈልገው እንዳፍ አድርጎኛል። በተለይ በተለይ ከአራት ሰዓት እስከ ስድስት ሰዓት ያለው የጸሎት ጊዜ ቀኔን በመልካም እንድውል በመልካም እንዳሳልፍ ከእግዚአብሔር ሀሳብ ጋር እንድውል የሚመጡብኝን ነገሮች በሙሉ እንድጋፈጥ ከማንኛውም ነገር ደግሞ ዘው ብዬ እንዳንገባ በእግዚአብሔር መንፈስ እንድጠበቅ በጣም ረድፈኛል። ይህ ህብረት ዋና ዓላማ አድርጎ የተነሳው የብዙ ቅዱሳን እናቶች ጸጋ ማነሳሳት፣ በጸሎት ህይወታቸው የደከሙ እናቶችን ማበረታታት፣ በጥያቄና በብዙ ችግር ውስጥ ያሉ እናቶችን ማገዝና በህብረት መጸለይን፣ እርስ በእርስ ለመደጋገፍና ለመመካከር እንዲሁም የሰጠንን ጸጋ ለመከፋፈል ለምድሪቱና ለትውልድ ለመማለድ ይሆን ዘንድ ነው። በጣም ብዙ ነው የተጠቀምኩት፣ ምን ተቆጥሮ ምን ይዘለቃል። በጣም በጣም ግን አንኳር አርጊው ካላችሁኝ ለትውልድ ሸክም ጨምሮልኛል የምለው ነገር ይሄ ህብረት የሰው ድርጅት አደል። ሰው ባለ ራእይ ስለሆነች ባለ ራእዩ ምንም ያህል ጉልበትና አቅም የእግዚአብሔር ነገር ቢኖርባት የሰራችው አይደለም። ይሄ በእግዚአብሔር እጅ በራሱ የተሰራ ነው። ይህንን ያየት ለምን ጀኒን የሆነ የእናቶች ጸሎት አይችበታሉ እምብርታቸውን ይዘው የሚጸልዩበት ትውልድን የሚያወጡበት፣ ከክፋት አገርን ከክፉ ነገር አለምን የሚመልሱበት፣ ቤተክርስቲያንን የሚያቆሙበት እውነት የሆነ እግዚአብሔር የሚሰማው በቃ እግዚአብሔር የተቀበለው ጸሎት እየተካሄደበት ስራው ምልጃ ነው። ሌላ የተቀላቀለ ነገር የለም። አርዕስት እየጸሉ እየያዙ በትውልድ ላይ በሀገር ላይ መጸለይ ነው። ይሄን ደግሞ በይፋ ውጤቱን አይቼዋለሁ። ብዙ ነገር ተጠቅም ያለው በመንፈሳዊ ሕይወት። እነዚህ በዚህ የተሰባሰቡ እህቶች በጣም ኃይለኞች ነጣቂዎች የሚያስደንቅ በቃ ድሮ ጌታ የሱስን ሳገኝ የነበረው ስብከት የነበረው ነገር ነው። እኛ እንግዲህ ተኝተን ትወጣለህ፣ ትንዳለህ እየተባለ እኛው ራስን ተንደን የቀረንበት ዘመን ስለነበረ ራስን በእግዚአብሔር ፊት አዋርዶ በደለኞች ነን ለትውልድ መጥፋት ለአገር እንዲህ መሆን እኛ ነን ብለው እናቶች እያነቡ እያለቀሱ በቀን ሁለት ጊዜ በተለይ በሌሊት ዘጠኝ ሰዓት ተነስተው ምክንያቱም እኔ ጠዋት አንዳንዴ በጠዋት መነሳት ስላለብኝ ለሌላኛው እንዴት እንደምደክም እኔ ነኝ የማውቀው። ግን የነሱን ብርታት የእግዚአብሔርን መንፈስ እንዴት እንደሚቀሰቀሳቸው እንኳን ቅልጥ ካለ እንቅልፍ ቀርቶ ከምን የተኙም አይመስሉም ነቅተው በምን መልኩ እኔ ደንቁኛል። እናንተ እህቶች፣ እናቶች በዚህ የምትገኙ የምትማልዱ፣ እግዚአብሔር አምላክ ዘመናችሁን ይባርክ፣ ልጆቻችሁ ይባረኩ። ዘሮችን ስላስመለጣችሁ በእውነት እግዚአብሔር አምላክ በብዙ በብዙ በብዙ ይባርካችሁ። ወዳችኋለሁ። እግዚአብሔር የተቀበረን የተደበቀን ማንኛውንም የተቀበረን ኃያላን የተደበቁ ኃያላንን አወጣ። ለራሱ ክብር ደብቆ በጓዳ ያሳደጋቸውም ለራሱ ክብር አወጣ። የሚገራርሙ እህቶች አሉ። የሚገራርሙ ኃያላን ሴቶች አሉ። የሚገራርሙ ድንቅ ድንቅ ሴቶች አሉ። እና እግዚአብሔር መልካም ነገር እያደረገልን ስለሆነ እጅግ በጣም ደስተኛ ነኝ። እጅግ በጣም ስሙ ለዘላለም ብሩክ ይሁን። ጌታ ይባረክ በጣም በጣም ፍሬያማ ነን ደግሞ መልሶቻችን ብዙ ናቸው እግዚአብሔር ጠይቀ ነው ያጣ ነው ነገር የለም እግዚአብሔር ትላንትና ጠይቀ ነው ጠዋት ጠይቀ ነው ከሰዓት መልሶ ያውቃል ትላንት ጠይቀ ነው ዛሬ መልሶ ያውቃል የሚገርም ነገር ነው በቃ የእግዚአብሔር ነገር እና ስሙ ለዘላለም የተባረከ ይሁን በኢየሱስ ስም እዚህ ብረት ተጠቀምኩት ጥቅም የጸሎት አቅሜን ማጎልበት ከብዙ ጀግና የጸሎት እናቶች እናቶች ጋር እኛናቶች እኛ እናቶች ስንጸልይ እየተሰማን ስለ ትዳራችን፣ ስለ ቤተሰባችን፣ ስለ ልጆቻችን፣ ስለ ሀገራችን፣ ስለ ምድራችን፣ ስለ ባለስልጣኖች፣ ስለ እድገት፣ ስለ ብልጽግና ስንጸልይ ከእግዚአብሔር ዘንድ ትልልቅ በረከት እናስለቅቃለን። እግዚአብሔር እንደ ቃሉ ስንጸልይ ሰምቶ መልስን ይሰጠናል። አገርን ደግሞ በጸሎት ስንደግፍ ከእግዚአብሔር ዘንድ

አለ አለ ስለ ህብረቱ እኔ እንጃ የምለው ነገር ቃል ያጥረኛል በጣም ደስ የሚል ህብረት ነው ምክንያቱም በእግዚአብሔር ፊት እንደመሆን ምንም ደስ የሚያሳይ ነገር የለም በዚህ ክፉ ዘመን ማለት ነው እና ይህን ህብረት በቃ ወደ እግዚአብሔር ፊት የሚወድቁ እናቶች ስላሉ በጣም ደስተኛ ነኝ። ትውልድን የሚናጠቁ እናቶች ያሉበት፣ ስለ ልጆች የሚጸለይበት፣ ስለ ሀገር የሚጸለይበት፣ ስለ ወጣት የሚጸለይበት ቲም በመሆኑ በጣም ደስተኛ ነኝ። በጣም ደስ የሚል ህብረት ነው። በዚህ ህብረት የእግዚአብሔር የማዳን እጅ የተገለጠበት፣ እንዲሁም እጅግ በጣም ብዙ ድንቅና ታምራቶች የተደረጉበት፣ የብዙዎች እንባ የታበሰበት የኢኮኖሚያዊ ጥያቄዎች መልስ ያገኘበት ህብረት ነው። ከወደቅኩበት የተነሳሁበት ነው። ከዛም አልፎ ልጆቼ፣ ጓደኞቼ፣ አሜሪካን ሀገር ያሉ ሰዎች በጣም እንዲጠቀሙ በህብረቱ ጸሎት ልጆቻቸው ከክፉ ነገር የተመለሱ ብዙ ምስክርነት የቀረበበት ከፍተኛ በሽታ የዳኑ ካለቀለት ትዳር ሊፈርስ ካለ ትዳር የተመለሱ ብዙ ነገር ተጠቅሜያለሁ። እኔም ቤቴ በትዳሬም ጥያቄ ነበር። በስራ ቦታይም ጥያቄ እንቆቅልሾች ነበሩኝ። ብዙ ጥያቄዎች ተመልሷል። መንፈሳዊ አቅም አግኝቻለሁ። የጸሎት ኃይል ልዩ የጸሎት ኃይል አግኝቻለሁ። አሁን ጸሎት ውስጤ አያቋርጥም። 24 ሰዓት ጸሎት ጸሎት ጸሎት ነው በቃ። እና ትልቅ ጥቅም ነው ለእኔ። ከዚህም ህብረት ያገኘሁት የተጠቀምኩትም በጣም ብዙ ነገሮች አሉ። አንደኛ ነገር በመንፈሳዊ ህይወቴ እንድዳብር መንፈሳዊ ህይወቴ እንዲጎለብት የጸሎት አቅሜ እንዲበረታ አድርጎኛል። ጌታ ስሙ ይባላል። በሁለተኛ ደረጃ ደግሞ ልጄ አዳማ ዩኒቨርሲቲ ይማራል፣ ጌዶን ይባላል። ጸልዩልኝ ምክንያቱ አስተማሪዎች ስምህቱ ላይ የለም ብለው ከክፍል አስወጥተውት ነበር። ተጠርቼ ወደዛ የሲሰጠውት እየተጸለየ እዛ ስደርስ ወዲያው ተቀብለውት ይቅርታ ብለው ተቀብለውታል። እሱንም ክብር ይገባዋል ብዬ ማታ ላይ መስከሬ ነበረ። በሶስተኛ ደረጃ ደግሞ የእህቴ ልጅ ሊዲያ አማኑኤል ትባላለች፣ ጸልዩላት። ምክንያቱም እናቷ ታገለግላለች፣ ልጅቷ ግን በማይሆን ቦታ በሱስ ውስጥ ገብታለች እና ለእናትየውም በአገልግሎት ላይ እንቅፋት እየፈጠረ ነው ብዬ ተናግሬ ነበረ። ጌታ ስሙ ይባረግ። በእናንተ ጸሎት ሁለት ሶስት ርእስ ሰጥቼ ተጸልዮላ። አሁን ጌታ ስሙ ይባረክ ወደ ጸሎት ወደ ድሮ ህይወታ ተመልሳ እግዚአብሔር ረድቷት አሁን ደግሞ ወደ ውጭ እንደሚል ትበራለች በቅርብ ጊዜ። ጌታ ስሙ ይባረክ። የቱን ተናግሬ የቱን እንደሚጨርስ አላውቅም። በዚህ ህብረት ውስጥ በመኖሬ በጣም ብዙ ጥቅም ነው ያገኘሁት። እስፔሻሊ የህይወት ለውጥ ለምን አሁን እንኳ አሁን በዚህን ጊዜ ከሌሊቱ 9 ሰዓት እስከ 11 ሰዓት የሚጸለው ጸለት እኔ ከዛሬ አራት አመት በፊት ነበረ ጸልይ የነበረውና ኦልሬዲ አቁሜ በነበረበት ነው እግዚአብሔር ይሄንን መስመር ያመጣውና ያ የነበረው የትላንትና ጸጋዬ እንደገና እንዲነሳሳ ሆኗል። ሌሊት ተነስቼ ጸልያለሁ። በጣም ብርቱ የሆነ ነገር እግዚአብሔር በዚህ ጸሎት ውስጥ እያደረገ ስላለ ጥሩ ጥቅም አግኝቻለሁ። ያው እግዚአብሔር ይሄንን ራይ ሲሰጠን ብዙ እናቶችን አካታች ለማድረግ ብዙ እናቶችን ወደ አደባባይ ሊያወጣ የፈለገ እንደሆነ ይሰማኛል። ምክንያቱም ሄራይ ወደ እኔ ሲመጣ ብዙ እናቶች በቤት ተቀምጠው ግን መውጣት የሚፈልጉ ውስጣቸው ያለውን ጸጋ ማውጣት የሚፈልጉ እንዳሉ መንፈስ ቅዱስ ይህን መረዳት ወደ ውስጥ አምጥቷልና አሁንም እየመጡ ያሉት በጣም ብዙ እናቶች በሚገርም ጸጋ በሚገርም የምልጃ መንፈስ እየተገለጡ ያሉበት የጸሎት ህብረት ነው። ብዙ ሰዎች እንግዲህ በጣም መልካም ምስክርነትን ይሰጡናል። ተጽናንተናል፣ የጸሎት ጉልበታችን ታድሷል፣ ስለ ትውልድ መቃተትን ፈልግ ነበረ ከሰዎች ጋርና፣ ይህ ደግሞ ትልቅ እድል ፈጥሮልናል እያሉ ወደኛ ይልካሉ ማለት ነው። የማህበራዊ ሚዲያን መረብ በመጠቀም በአንድ ሰው የተጀመረ ህብረት አሁን ላይ በቀን አምሳ እና መቶ እናቶች ወደዚህ ህብረት እየተጨመሩ እግዚአብሔር ህዝቡን እያበዛ በፌስቡክ ከስልሳ ሺህ በላይ እናቶች፣ በቴሌግራም ከአስር ሺህ በላይ እናቶች ከአራቱ ማዕዘናት ከሀገር ውጭ እና በሀገር ውስጥ ሆነው ስለ ምድሪቷና ስለ ትውልዱ ተንበርክከው ይማልዳሉ። እግዚአብሔር በሰው ልብ ውስጥ ሲያስቀምጥህ። አንድ ጓደኛዬ በዚህ ህብረት እንድቀላቀል ኢንቫይት አድርጋኝ ነው የገባው። ፌስቡክ ላይ ነው ራሴ ነኝ አዳርጌ አግኝቼ የተቀላቀልኩት እና በጣም ደስተኛ ነኝ። የክርስቲያን እናቶች ጸሎት ሲል ያው እናትም ስለሆንኩኝ በወቅቱ ገባው እና በዛን ወቅት ብዙ የጸሎት አቅምና ጉልበቶችን አግኝቻለሁኝ። በተለይ ደግሞ ቴሌግራም ላይ የተጀመረው የሌሊት ከ9 ሰዓት እስከ 11 ሰዓት ያለው ጸሎት ላይ በጣም ተጠቃሚ ነኝ። በጣም አሜን እያልኩኝ አብራችሁ የተነሳውን እጸልይ ነበረ። በቀጣይ እንግዲህ እግዚአብሔር ቢረዳን ይሄንን የጸሎት ህብረታችን ብዙ ሰዎችን አካታችን እንዲሆን በዚህ ጸሎት ብዙዎች እንዲጠቀሙ ብዙዎች እንዲጽናኑ እንፈልጋለን። ከምንም በላይ ደግሞ ለእናት ትውልድ እንዲያመልጥ ትውልድ ከዚህ ከዓለም ክፉ ስራ እንዲያመልጥ ብዙዎች መጥተው እንዲማልዱ እንዲያስመልጡ፣ ከኛ ጋር እንዲያገለግሉ ከዚህ ጋር በተያያዘ ጥሬን አቀርባለሁ ብዙ ጸጋ ያላቸው ወታችሁ ማገልገል የምትፈልጉ እናቶች እኑ ከኛ ጋር አብረን ጸልይ አብረን ውስጣችን ባለው እግዚአብሔር በሰጠን መክሊት እናገልግል ለማለት እወዳለሁ። በዚህ ህብረት እናቶች በጸሎት ብቻ ሳይሆን ካላቸው ላይ ቆርሰው ለሌሎችም ያካፍላሉ። ወንጌል እንደዛ ነውና በህይወታቸው ይመሰክራሉ። ህብረቱ ከተመሰረተ እጅግ በጣም ጥቂት ጊዜን ያስቆጠረ ሲሆን በእግዚአብሔር ቸርነት ግን ብዙ ስራ ተሰርቷል። ከእነዚህም በጥቂቱ ህይወት ከብዷቸው ጎዳና ላይ በልመና ህይወታቸው ይገፉ ከነበሩ ወገኖች መሀል አቅም በፈቀደ መጠን ሁለት ሴት ልጆችን እና አንድ እናት በማንሳት ቤት ተከራይቶና ለልጆቻቸውም የትምህርት ወጫቸውን በመሸፈን እያስተማረ ይገኛል። በዚህ አላበቃ። ኅብረቱ ለትውልድ ሸክም ያለው ነውና አቅም አንሷቸው በቤታቸው ከአንድ ዓመት በላይ ከትምህርት ገበታቸው ላይ ያልተገኙ አምስት ተማሪዎችን እያስተማረ ይገኛል። የኢትዮጵያ ቅዱሳን እናቶች በሙሉ ስራቢያቸቱልን መልካም ነገር እናመሰግናለን። ተባረኩ፣ እንወዳችኋለን። በተጨማሪም ስራ ላጡ ወገኖችም ስራ አስጀምሯል። በእግዚአብሔር ምሪት የተቋቋመው ይሄ የእናቶች ህብረት ያለው ማካፈል ከአምላኩ የማረ ነውና በየአውዳመቱ የማዕድ ማጋራትን እያደረገ በጎ ስራዎችን እየሰራ ለጸሎቱም፣ ለምድሪቷ፣ ለትውልዱ እየማለደ ጉዞውን ቀጥሏል። ለማለት የምፈልገው ምንድን ነው፣ በዚህ የጸሎት ህብረት በኦንላይን የጸሎት ህብረት እያገለገላችሁ እያላችሁ ቅዱሳን እናቶች ሁሉ ጌታ ኢየሱስ ይባርካችሁ ለማለት እወዳለሁ። እንዲሁም ደግሞ ይህንን ፕሮግራም የምትሳተፉ በምልጃ ከኛ ጋር አብራችሁ በእግዚአብሔር ፊት የምትቃትቱ እናቶች በርቱ። እግዚአብሔር ከኛ ጋር ነው። ምድርን እንወርሳለን። በምርጃችን ትውልድን እንናጠቃለን። ምድሪቷ በእናቶች ምርጃ ታርፋለች። ለማለት እወዳለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።